ሰላም ጤና ይስጥልኝ። እንደምን አላችሁ? ይህ ውብ ስፍራ የት ይመስላችኋል? እንደምትመለከቱት ሰርገኛ አለ፣ ፍቅረኛሞች ጥንዶች አሉ፣ ጓደኛሞች አሉ። በጣም ግሪን ኤሪያ ነው። እንደምትመለከቱት ዋ የሚያስብል ነው። ኦ በጣም አይፍ እንትን ነው። በጉለሌ እጽዋት ማዕከል በር ላይ ነው። ውስጥ ስትገቡ ደግሞ በጣም የሚያምር ቪውን ያለው ከተመቻችሁ ሰንበት ሰንበት እዚሁ እየመጣችሁ ማረፍ ትችላላችሁ። በጣም ውብ ነው። መታችሁ እዚህ ዘና ፈታ ማለት ትችላላችሁ። ሰርገኞች እንደምትመለከቱት እዚህ ጋር ያለ ፎቶ ይነሳሉ። ሁሉም ከወዳጆች ጋር ፎቶ ይነሳሉ። አይገባ ወደዚህ

ት ተመልካቾቻችን እንግዲህ የጉልል የእፅዋት ማዕከል ነው። የሰርገኞችን ትዕይንት እያየን ነው። አስገራሚ ትዕይንት ላይ እንገኛለን።